ትንቢተ ሚክያስ ምዕራፍ አራት በመጨረሻውም ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ በኮረብቶችም ላይ በላይ ከፍ ከፍ ይላል። አሕዛብም ወደ እርሱ ይጎርፋሉ። ከጽዮን ሕግ ከኢየሩሳሌምም የእግዚአብሔር ቃል ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል በፍለጋውም እንሄዳለን ሄዳለን ይላሉ። በብዙዎችም አሕዛብ መካከል ይፈርዳል፣ በሩቅም ባሉ በብርቶች አሕዛብ ላይ ይበይናል። ሰይፋቸውንም ማረሻ፣ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ከእንግዲህም ወዲህ ሰልፍ አይማሩም። የሰራዊት ጌታ የእግዚአብሔር አፍ ተናግሯልና። ሰው እያንዳንዱ ከወይኑና ከበለሱ በታች ይቀመጣል የሚያስፈራውም የለም። ሕዝብም ሁሉ እያንዳንዱ በየአምላኩ ስም ይሄዳል፣ እኛም በአምላካችን በእግዚአብሔር ስም ለዘላለም እንሄዳለን። በዚያን ቀን አንካሳይቱ አንካሳይቱን እሰበስባለሁ ይላል እግዚአብሔር፣ የባከነችውንና ያስጨነቅኋትንም አከማቻለሁ አንካሳይቱንም ለቅሬታ ወደ ሩቅም የተጣለችውን ለብርቱ ሕዝብ አደርጋታለሁ። ከዚያም ወዲያ እስከ ዘላለም ድረስ እግዚአብሔር በጽዮን ተራራ በእነርሱ ላይ ይነግሳል። አንተም የመንጋ ግንብ ሆይ፣ የጽዮን ሴት ልጅ አምባ፣ ወደ አንተ ትመጣለች፤ የቀደመችው ግዛት፣ የኢየሩሳሌም ሴት ልጅ መንግስት ትደርሳለች። አሁንስ ለምን ትጮኺያለሽ? እንደምትወልድ ሴት ምጥ የደረሰብሽ ንጉስ ስለሌለሽ ነውን? ወይስ መካሪ ስለጠፋብሽ ነውን? የጽዮን ልጅ ሆይ እንደምትወልድ ሴት አምጠሽ ውለጂ። አሁን ከከተማ ትወጫለሽና በሜዳም ትቀመጫለሽ፣ ወደ ባቢሎንም ትደርሻለሽ። በዚያም ያድንሻል። በዚያም እግዚአብሔር ከጠላቶችሽ እጅ ይቤዥሻል። አሁንም ርኩስ ትሁን፣ አይናችንም በጽዮን ላይ የይ የሚሉ ብዙ አሕዛብ ባንቺ ላይ ተሰብስበዋል። ነገር ግን የእግዚአብሔርን አሳብ አያውቁም፣ ምክሩንም አያስተውሉም፣ እንደ ነዶ ወደ አውድማ አከማችቷቸዋልና የጽዮን ልጅ ሆይ ቀንድሽን ብረት ጥፍርሽንም ናስ አደርጋለሁና ተነሺ አሂጂ ሂጂ ብዙ አሕዛብንም ታደቅያለሽ ትርፋቸውንም ለእግዚአብሔር፣ ሀብታቸውንም ለምድር ሁሉ ጌታ ትቀድሻለሽ።